እንደምን ሰንበታችኋል ዛሬ ስለ አርባይቱ እንስሳ ወይም ኪሩቤል ስለምንላቸው ቅዱሳን መላእክት በጥቂቱ ለማየት አሰብኩና ወደዚህ ቪዲዮ መጥቻለሁ እነዚህ ኪሩቤል ወይም አርባይቱ እንስሳ የምንላቸው በምናውቃቸው መንገድ ወይም በየአብያተ ክርስቲያናቱ የቅድስት ስላሴ ስል ሲሳል በአራቱ አቅጣጫ ሰው አንበሳ ንስርና ላይም አርገው እንደሚስሏቸው እንዳልሆኑ ዝርዝር ሀሳቡን ለማየት ነው ወደ እናንተ የመጣወት አጭር ስለሆነ ጨርሳችሁ ስሙት። ስለነዚህ ስለ ኪሩቤል ወይም አርባይቱ እንስሳ ስለምንላቸው ቅዱሳን መላእክት ዝርዝር የመጽሐፍ ቅዱስ ሐሳብን የምናገኘው በትንቢተ ሕዝቅኤል ምዕራፍ አንድ ላይና እና በየዮሐንስ ራእይ ምዕራፍ አራት ላይ ነው። ይበልጥ ግን ትንቢተ ሕዝቅኤል ላይ ሰፊ ዝርዝሩን ያስቀምጥልናል። እነዚህ አርባይቱ እንስሳ ወይም ኪሩቤል የምንላቸው ለአንዱ ኪሩብ ይባላል፣ በብዙ ቁጥር ኪሩቤል ይባላል። ለአንዱ መልአክ ኪሩብ፣ ለብዙ ኪሩቤል ይባላሉ። እና እነዚህ መላእክት በቅዱሳን ሰላት ላይ እንደምናያቸው ለምሳሌ በዚህ በስክሪኑ ላይ እንደምትመለከቱት አራት ብቻ፣ በአንደኛው በኩል ሰው ብቻ፣ በአንደኛው አንበሳ ብቻ፣ በአንደኛው ላይም በአንደኛው ንስር ብቻ አይደለም። በጣም የሚያስደንቅ አፈጣጠር ነው ያላቸው። የሚገርመው በአፈጣጠራቸው ትንቢተ ሕዝቅኤል ምዕራፍ አንድ ከቁጥር አምስት ጀምሮ ተጽፎ እንደምናገኘው በኮቦርድ ወንዝ በምርኮ ሳለ ሰማይ ተከፍቶ የእግዚአብሔር ቃል ወደ እሱ መጥቶ በርካታ ምስጢራት እንደገለጸለት ህዝቅኤል ይናገራል እና አፈጣጠራቸው እንዴት ነው ካልን አራት መልክ ያላቸው መላእክትን እንደተመለከተ በአንደኛው ገጽ ብቻ በደንብ ልብ አርጋችሁ አዳምጡኝ በአንደኛው በኩል ብቻ አራት ምስል አለ በአንደኛው ብቻ በአራቱም አቅጣጫ አራት አራት አራት አለ ማለት ነው በአንደኛው ብቻ ሰው በአንደኛው ንስር አይደለም። በአንደኛው አቅጣጫ ብቻ አራቱም አለ ሰውም አለ ሰው የሚመስል አንበሳ የሚመስል ላይም የሚመስል ንስር የሚመስል በአንደኛው ክፍል ብቻ ማለት ነው እና በእያንዳንዱ በራሳቸው ላይ አራት ክንፍ አላቸው። መጀመሪያ ከእግራቸውን ጀምር እግራቸው ይላል። የእግራቸው ሰኮና እንደ ላይም ሰኮና ነበር ይላል። የእግራቸው ሰኮና እንደ ላይም ሰኮና ያለ ነው። ከዛ በኋላ እስከ ወገባቸው ድረስ እንደ ሰው እግር ሁለት ነው። ሰኮናቸው እንደ ላይም ሰኮና ነው። ከዛ ከሰኮናቸው ወደ ላይ ቀጥሎ እንደ ሰው እግር ሁለት ነው። እንዲህ ካረገ በኋላ ከዚህ ከሰው ከወገባቸው በላይ አራት ፊት አላቸው። በአንደኛው ፓርት ብቻ ልብ አድርጎ አራት ፊት አላቸው። አንደኛው አንበሳን ይመስላል። ሁለተኛው ሰውን ይመስላል። ሶስተኛው ላህም ይመስላል፣ አራተኛው ንስር ይመስላል ብሎ ይናገራል። እና ሰው በሚመስለው ላይ ብቻ አራት ክንፍ አለ። አንበሳ በሚመስለው ላይ አራት ክንፍ አለ። ከዛ በኋላ ንስር የሚመስለው ላይ አራት ክንፍ አለ። ላህም የሚመስለው ላይ አራት ክንፍ አለ። በአንደኛው ፓርት ላይ 16 ክንፍ አለ ማለት ነው። 16 ክንፍ አለ። ሁለመናቸውን አይንን የተመሉ ናቸው ይላል። ሁለመናቸውን አይንን የተመሉ ግሩማን የእግዚአብሔር መላእክት ናቸው። በአንደኛው ፓርት ብቻ ያለው ይህን ይመስላል። በዛኛው ፓርትም አሁን በነገርኳችሁ መሰረት አለ ሁለት የሰው እግር የሚመስል ያለው ከዛ እግራቸው የበሬ የላም ሰኮና ከዛ ከወገባቸው በላይ አራት ለአንዱ መልክ አራት ክንፍ ለአንዱ መልክ አራት ክንፍ አስራ ስድስት ክንፍ እዚህ አስራ ስድስት እዚህ አስራ ስድስት እዚህ አስራ ስድስት እዚህ አስራ ስድስት እንግዲህ ደምሩት አስራ ስድስት ሲባዛ በአራት ማለት ነው እና በዚህ መንገድ አይንን የተመሉ ናቸው እንዲያርጎ በአራቱ አቅጣጫ ፈጥሯቸዋል ምን ብሎ ይናገራል? መጽሐፍ ቅዱሱ ላይ ሲሄዱም ወዲያና ወዲህ ሳይሉ አቅንተው ይሄዳሉ። አንደኛው ወደዛ አንደኛው ወደዚህ አይልም፣ ቀጥታ በየአቅጣጫቸው ይሄዳሉ ማለት ነው። እያንዳንዱ ክንፋቸውም የተያያዘ ነበረ። የሁሉም ክንፍ መያያዝ ያለበት ነው፣ መነጣጠል የሌለበት ነው። እንደ መብረቅ አምሳያ ይሮጡና ይመላለሱ ነበር። በጣም የሚያስፈራና የሚያስገርም አፈጣጠር ነው ያላቸው። እንደ መብረቅ ይሮጡና ይመላለሱ ነበር። መብረቅ ብልጭ ሲል ድምፁም ብልጭታውም ያስደነግጠናል። እነዚህ መላእክትም እንደዚህ ነበረ ሲንቀሳቀሱ ይላል ትንቢተ ሕዝቅኤል ምዕራፍ አንድ ላይ ተጽፎ እንደምናነበው ማለት ነው። እነዚህ ግሩማን መላእክት አራት መልክ እንዳላቸው ሁሉ አቅጣጫም አላቸው። ምን ይላል መጽሐፍ ቅዱሳችን? ለአራቱ ሁሉ በቀኛቸው የሰው ፊትና የአንበሳ ፊት አላቸው። ስዕሉን እየተከታተላችሁት፣ በቀኛቸው የአንበሳ ፊትና የሰው ፊት አላቸው። ለአራቱ ሁሉ በግራቸው የእንስሳ ፊትና የላይም ማለቱ ነው የንስር ፊት አላቸው ብሎ ይናገራል። አቅጣጫውን በቀኝም በግራም ማን እንደሆነ ማለት ነውና በዚህ መንገድ ግሩማን መላእክት ኪሩቤል ወይም አርባየቱ እንስሳ መልካቸው ከብዙ በጥቂቱ ይህንን ይመስላል እና እያንዳንዱ አራት ክንፍ አላቸው። እንዳልኳችሁ በሁለቱ ክንፋቸው አካላቸውን ሲሸፍኑ፣ ሁለቱ ክንፋቸው ደግሞ እርስ በእርስ የተያያዘ ነው። እጃቸው እንደ ሰው እጅ ያለ ነው። በዚህ መንገድ እግዚአብሔር ፈጥሯቸዋል። ከታች ሰረገላ አለ። የሚመራቸው የእግዚአብሔር መንፈስ ነው። የእግዚአብሔር ዙፋን የሚሸከሙ ናቸው። እነዚህ ግሩማን መላእክት ማለት ነው እና እነዚህ ሁለመናቸውን ዓይንን የተሞሉ ሰረገላውም ሳይቀር ዓይንን የተሞላው ግሩማን መላእክት ኪሩቤል ወይም አርባቱ እንስሳ የምንላቸው በዚህ መንገድ ነው። በትንቢተ ሕዝቅኤል ምዕራፍ አንድና በዮሐንስ ራእይ ምዕራፍ አራት ላይ ተጽፎ የምናገኛቸው ማለት ነው። መንፈሳዊ ፍቺ አላቸው እንደምታውቁት፣ ሰው የሚመስላለ፣ አንበሳ የሚመስላለ፣ ላህም የሚመስላለ፣ ንስር የሚመስላለ እነዚህ በሰማይ ያሉ ኪሩቤል በምድር ያሉ ወንጌላውያንን ይወክላሉ። ለምሳሌ ሰው የሚመስለው ማቴዎስን ይወክላል። ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ፍጹም ሰው መሆኑን አምልቶ የጻፈ ከአብርሃም ጀምሮ ያለውን የልደት ሀረግ በመጻፍ ፍጹም ሰውነቱን ያረጋገጠ ነው። የማርቆስ ወንጌልን ደግሞ በአንበሳ የሚመስለው በማርቆስ እንመስለዋለን። አንበሳ የሚመስለው ማርቆስን ይወክልልናል። ማርቆስ በአንበሳ የተመሰለበት ምክንያት አንበሳ ላህምን እንዲሰብር ድል እንዲነሳ፣ ቅዱስ ማርቆስም ወደ ግብጽ ሄዶ ወንጌልን አስተምሮ የላህምን አምልኮ ጣዖት በወንጌል ኃይል ድል እንደነሳ አባቶቻችን ይተረጉሙልናል ማለት ነው። ላህም የሚመስለው ደግሞ ሉቃስን ይመስላል፣ ሉቃስን ይመስልልናል። ሉቃስ ጌታችን ኢየሱስ ክርስቶስ በከብቶች በረት እንደተወለደ እንደጻፈልን ስለሚያስታውስ ማለት ነው። ሌላው ደግሞ ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ ዓለምን እንዳዳነ ማሳያ ይሆን ዘንድ ሉቃስ በላህም ይመስላል። ንስር ደግሞ ቅዱስ ዮሐንስ ወንጌላዊ ያስታውሰናል እሱ ይመስላል። ንስር ከፍ ብሎ እንዲበር በምድርም እንዲሽከረከር ዮሐንስ ምድራዊ ልደቱን ጽፏል። ይበልጥ ደግሞ ሰማያዊ ጌትነቱን ወይም ጽረ መለኮቱን ጽፎልናል እና በዚህ ምክንያት አራቱ እንስሳት በዚህ ይወከላሉ ማለት ነው። እነዚህ በእንስሶቹ መካከል ከፍ ብሎ ከበላያቸው እንደሚነድ የእሳት ፍም ያለ አምሳያ አለ ይላል መጽሐፍ ቅዱሳችን። ከዛ በኋላ በእንስሶቹ መካከል ወዲህና ወዲያ የሚል እንደፋን ያለ አምሳያ ነበር። ለእሳቱም ጸዳል ነበረው። በዚህ በዕብራይስ እለ ቄጥሩ ወይም ዚያንጸበርቅ የሚያንፀበርቅ ማለት ነው። የሚያንፀበርቅ ነገር ነበረው ይላል። ከዛ ከበላያቸው ከበላያቸው በራሳቸው ላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑ አምሳያ ላይ እንደ ሰው መልክ አምሳያ ነበረ ይልና እግዚአብሔር በዙፋኑ ተቀምጦ እንዳለ መጽሐፍ ቅዱሱ ዝርዝር አሳብ ይናገራል። ሕዝቅኤል ምን ይላል? በመጨረሻ በምዕራፍ አንድ መጨረሻ ላይ የእግዚአብሔር ክብር ምሳሌ መልክ ይህ ነበረ ብሎ ባየውም ጊዜ በግንባሬ ተደፋው የሚናገርንም ድምፅ ሰማው ይላል ስለ ኪሩቤል ወይም ስለ አርባዕቱ እንስሳ በምዕራፍ አንድ ላይ በዝርዝር ያስቀመጠበት ክፍል ነው ማለት ነው። እንግዲህ አባቶቻችን ተርጉመውልናል እንዲሁ እነሱን የሰጠን አምላክ ምስጋና ይግባውና እነዚህ ኪሩቤል ክንፋቸው የተያያዘ መሆኑ የቤተክርስቲያን ትምህርቷ የተያያዘ እንደሆነ የአንዱ መላክ ክንፍ ከአንዱ መላክ ክንፍ ጋር እንደተያያዘ የሐዋርያት ትምህርት ከነ ዮሐንስ አፈወርቅ የዮሐንስ አፈወርቅ ከቅዱስ ያሬድ የቅዱስ ያሬድ ከአባ ጊዮርጊስ እንዲህ ያለ ዛሬ እስካሉ መምህራን ትምህርቷ የቤተ ክርስቲያኗ የተያያዘ መነጠል የሌለበት መሆኑን ያጠይቃል ብለውናል፣ አባቶቻችን። እነዚህ የግሩማን መላእክት ሁሉ ነገራቸው አይንን የተመላ ነው። ማለት እንግዲህ የአይን አገልግሎቱ ማየት ነው። ሁለት አይን ያለው ሰው እንደ ሁለት አይኑ ይመለከታል። ሌላ ሁለት አይን ከጀርባ ካለ ያው የለም እንጂ በሰው አፈጣጠር ከጀርባ ቢኖር እንዲህ ከመዞር ይጠበቃል፣ ባለበት ማየት ይችላል። የአይን ብዛት ያው ለማየት ነው። የአይናቸው መብዛት ምንን ያሳያል? የቤተ ክርስቲያኗ ትምህርት የማይዳሰሰው ክፍል የለም። ቤተ ክርስቲያን ሁሉን ታያለች፣ ሁሉ ከሷ አስር በታች ነው። ማንኛውም ትምህርት ከቤተ ክርስቲያን አይወጣም። ለማ አሁን ሳይንቲስት ሁሉ የሚራቀቀው ከቤተ ክርስቲያን ወስዶ ከመጽሐፍ ቅዱስ ወስዶ ነው አይደለ? ህጉን ሊወጣው ከመጽሐፍ ቅዱስ ተወስዶ ነው እና ቤተ ክርስቲያን የማታየው ክፍል የለም፣ የማትመለከትበት መንገድ የለም። እሱን ለማጠየቅ እነዚህ ግሩማን መላእክት ወይም ኪሩቤል የምንላቸው የእግዚአብሔር ዙፋን ተሸካሚ ቅዱሳን መላእክት አይንን የተመሉ ናቸው ብሎ ይናገራል። በመካከላቸው ያለው የሚያንጸባርቀው ነገር የቤተ ክርስቲያኗ ትምህርት ነው። የሚያንጸባርቀውን ነገር ትክክለኛ አይን የሌለው ሰው ማየት እንደማይችል ሁሉ የቤተ ክርስቲያኗን ትምህርት ማየት የሚችለው የጠራ ሐዋርያዊ አይን ያለው ሰው ብቻ ነው። ሐዋርያዊ አይን ያለው ሰው በስጋዊ አይን በሳይንሳዊ አይን የሚታይ አይደለም። በምንድን ነው የምንለው? ይሄ በምንፍቅና አይን የሚታይም አይደለም በምዘና አይን የሚታይም አይደለም። በእምነት አይን እንደ ሐዋርያት ሆኖ ለሚከተለው በሐዋርያት መንገድ ለሚጓዝ ግን የሚታይ እውቀት አላት ቤተክርስቲያኗ። የክርስቶስ ከድንግል ማርያም መወለድ ማኅተመ ድንግልናዋን ሳይለውጥ መወለዱ በሳይንስ የሚታይ አይደለም። በምን ፍቅና የሚታይም አይደለም። የአብ የወልድ የመንፈስ ቅዱስ አንድነትና ሶስትነት አንዱ ሲሆኑ ሶስት፣ ሶስት ሲሆኑ አንድ። ይሄ በስጋዊ አይን ወይም በሳይንስ እይታ የሚታይ አይደለም። እግዚአብሔር ከሳይንስ ውጪ ስለሆነ እግዚአብሔር ከአምስቱ የስሜት ሕዋሳት ውጭ ስለሆነ በከንፈር ቀምሰን በአፍንጫ ሸተን በጆሮ ሰምተን በእጃችን ዳብሰን የምናገኘው በአይናችን አይተን የምናገኘው አምላክ ሳይሆን ከአምስቱ የስሜት ሕዋሳት ውጭ የሆነ አምላክ መሆኑን የሚያጠይቅ ነው። እና በዚህ መንገድ ግሩማን መላእክት አርባዕቱ እንስሳ በአፈጣጠራቸው እግዚአብሔርን ይመሰክራሉ። የእግዚአብሔርን አንድነት ሶስትነት ሁልጊዜ ይናገራሉ። እና የእነዚህን ዝክር ዓመት በኋላ ኅዳር ስምንት ላይ እንድናከብር የቤተክርስቲያን አባቶች አዘውናል። አመታዊ በዓላቸው ኅዳር ስምንት ነው። በየወሩ በስምንት ማክበርም የተገባ ነው። ለእግዚአብሔር የቀረቡ ናቸው። የሚገርመው ሰው የሚመስለው ለሰዎች የሚጸልይ ነው። አንበሳ የሚመስለው ለአራዊት የሚጸልይ ነው። ላህም የሚመስለው ለእንስሳት የሚጸልይ ነው። ንስር የሚመስለው በሰማይ ለሚበሩ ላይዋፋት ለአንስርት የሚጸልይ ነው። በጸሎታቸው ምድራችን ተጠብቃ እንድትኖር ደሙን ያፈሰሰው አምላክ ምድርን በከንቱ እንዳያጠፋት ሁልጊዜ ምሕረት የሚለምኑ ከዙፋን ፊት ሆነው ከዙፋኑ ስር ሆነው ምሕረትን የሚለምኑ ለማይረሳው አምላክ አትርሳ የሚሉ አማላጆቻችን በጸሎት የሚጠብቁን መላእክት ናቸው። እግዚአብሔር አይረሳም። እግዚአብሔር አይዘነጋም። ለማይዘነጋው አምላክን መሐር፣ ተዘከር፣ አብርሃምን አስታውስ፣ ይስሐቅን አስታውስ፣ ያዕቆብን አስታውስ፣ ደምን ያፈሰስክለት ሰው እንደሆነ አስታውስ እያሉ ለማይረሳው አምላክ የሚያስታውሱት መላእክት ናቸው። የሚቻለን ዝክራቸውን እንዘክር። ዝክር ማለት ግዴታ መደገስ አይደለም። ከቀዝቃዛ ውሃ ጀምሮ የተፈቀደ ነው አይደለ? የማቴዎስ ወንጌል ምዕራፍ 10 ላይ ተጽፎ እንደምናገኘው ቀዝቃዛ ውሃ ለሁሉም ይገኛል። ሀብታም ደሃ የሚል ነገር አይደለም። ከቀዝቃዛ ውሃ ጀምሮ በስማቸው እንዘክር፣ መታሰቢያቸውን እናደርግ፣ እንማጸናቸው። ከእግዚአብሔር ፊት ይቆማሉና ዘወትር ምሕረትን የሚያሰጡ ግሩማን መላእክት ናቸው። እነሱን የፈጠረ ልዑል እግዚአብሔር ስም የተመሰገነ ይሁን። የሚገርመው እመቤታችን ከነዚህ ግሩማን መላእክት መብለጧ ነው። እመቤታችን ለምን ካልን፣ እነዚህ ግሩማን መላእክት የእግዚአብሔር ዙፋኑን ይሸከማሉ። ድንግል ማርያም የዙፋኑን ጌታ ተታቅፈዋለች። ብልጫው ይሄ ነው። አንቺ ታቢም ኪሩቤል፣ ወትፈደፍሪም ሱራፌል፣ አንቺ ከኪሩቤል ትበልጣለች፣ ከሱራፌል ከሱራፌልም ከፍ ከፍ ያለሽ የምንላ ስለዚህ ነው። ኪሩቤል ዙፋኑን ሲሸከሙ፣ ድንግል ማርያም የዙፋኑን ጌታ የመላእክትን ጌታ መታቀፏ በጣም ያስደንቃል። አለመቃጠሏ መቃጠሏ እሳተ መለኮት በጣም የሚያስደንቅ ነው። እሷንም የፈጠረልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አዲስ ነገር ካገኛችሁ ሰብስክራይብ አድርጉ። አዲስ ለሆናችሁ ሼር አድርጉ። ለሌሎቻችሁም ላይክ ማድረግ እንዳይረሳ። እንዲሰራላችሁ የምትፈልጉ ቪዲዮ ካለው ኮሜንት ላይ ጻፉ። ኮሜንቱን አነባለሁ፣ ምላሽ እሰጣለሁ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።